በረመዳን ነገር ነገር ማለት ነው። በረመዳን ክፉ ነገር በጣም ከባድ ነው። በጣም ከዛ በረመዳን አስረኛ አስር ቀን ሲቀረው ምናምን ኢድ ማለት ነው። ከዛ ሄደችና የገጠማት እንትን ነው፣ እሱ ብቻ ነው ሰውየው ብቻ። ከዛ ደፈራት ማለት ነው። ከዛ ደፍሯት ልጅቱ በሰዓቷ ነገረች ነበረ፣ እና ደብቃ በቃ ፈታ። ትዳር ምናምን የላት ልጃገረድ ነበረች። ወይኔ! ከዛ በአንድ ቀን ነው የሚረገዝ ምናምን አልመሰራትም ነበር። በአንድ ቀን እኮ ወዲያውኑ መድኃኒት ቆሰልሽ እኮ አታረግሽም እና ምንም መድኃኒት ምንም አላረገችም፣ ምንም አላረገችም። እሷ ሞክራ ስለማታውቅ፣ ከዛ በኋላ ከዋር ምናምን አረገዘች። እንዳትይኝ አረገዘች እንዴ! እባካቸው እህቶቼ ይህንን ነገር የምታደርገው እህቶች ለህይወታችሁ ፍሮማል ነው። በአሁኑ ሰዓት ላይ በጣም ጊዜው ከፍተዋል፣ ሰውም ከፍተዋል እና እባካቸው እህቶቼ እንደዚህ አይነት ነገር እያደረጋችሁ ህይወታችሁን አደጋ ላይ አትጣሉ ማለት ነው። በመጀመሪያ ግን እባካቸው ይህን ቪዲዮ ላይክ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሁሉ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ፣ ይገቡልኝ ሰላም ነው ክርስቲያኑ ወገኖቼም ሰላም ብያለሁ። ሀባይ ቢያላ ስባኑ ተዓላ ከእንደዚህ አይነት ተዘጋና ከእንደዚህ አይነት ፈተና አላህ እየሰትረን ይጠብቃን ዳለው በሰላም ያወጣንላ በሰላም ለሀገራችን ያብቃን ማለት ነው ከምንወዳቸው ከምንፈልጋቸው ሰዎች ያገናኘን። ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደሰማችሁ ተባካችሁ እህቶቼ ራሳችሁን ጠብቁ። ማነው በአሁኑ ሰዓት ላይ አረቦች ከፍተዋል። በጣም ብዙ እህቶች በአረቦች እየተተፈሩ በአረቦች ልጆች እየተተፈሩ ልጅ እየወለዱ ነው ያሉት ማለት ነው። በተለይ ደግሞ ስራ አጥታችሁ ቤት የተቀመጣችሁ በአሁኑ ሰዓት ላይ ስራ በጣም እንደጠፋ አውቃለሁ። ግን ስራ አጥቻለሁ ብላችሁ ራሳችሁን ሕይወታችሁን አደጋ ላይ አትጣሉ ማለት ነው ለምን? እኛ ስራ አጥተን እቤት ስንቀመጥ በጣም ምና የምንይዘው የምንጨብጠው ነው የሚያሳጣን ግዴታ ቤተኛው መጋጣሚ ሚሆንን ስራ መግባትን እንፈልጋለን ግን ህይወታችንን አደጋ ላይ መጣል አለብን ብዬ አላስብም እኛ ስራ አላገኘም ብለን ለስራ እየተቆረቆረን ለስራ እየተጨዋንረጠን ለስራ ተፍ ተፍ እያለን ራሳችን ላይ ደግሞ አደጋ ደርሶ መጨረሻ ላይ ግን የዛ ችግር ህይወታችንን ያበላሸዋል ማን ነው ብዙ እህቶች ይሄ ነገር ስላጋጠማቸው እባካችሁ እህቶቼ በማታቁ ስራ ተነስታችሁ አትሄዱ፣ ማለት ነው። በተለይ ደግሞ አሁን ላይ በጠለብ የሚመጡት አይደለም። በፊት በጠለብ መጡት ነበር የሚደፈሩት። አሁን ግን በደላላ ስራ የገቡ እህቶች ህይወታቸው አደጋ ላይ እየወደቀ ነው ያለው ማለት ነው። እኔ በጣም ነው ያዘንኩት ዛሬ ይህንን ቪዲዮ ስሰማ በጣም ነው ልብ ያመኝ ቪዲዮ ለቅላችሁ ነበር። እሷ ግን በመዳም ራሷ ፍላ በፍላጎቷ ነው ይህንን ነገር ያደረገችው። መዳሟ ተነሺ እንትን ወደ ሌላ ሀገር ስትሄድ፣ አይ እኔ ኢጃዛ ቤት መሄድ ፈልጋለሁ አልፈልግም ከወንድ ጋር አልቀመጥም ብላ ተነስታ ኢጃዛ ቤቷ መሄድ ትችል ነበረ። በራሷ ፍላጎትን የተደፈረች ተደፍራም ደግሞ ተደፍሬያለሁ ብላ እንትን አልከሰሰችው አሳመናት እሺ ያለች አፏን ዘግታ ቆጫለች። መጨረሻ ላይ ግን ወለደች። እች ግን ያቺ ድንግል አይደለችም ከዚህ በፊት ያኔ ብዙ ነገር ያሳለፈች ናት ይመስለኛል። እና ድንግል አደለሁም ብላ በራሷ አፍ ተናግራለች። እች ግን ተነስታ ለቀን አስቡት እንግዲህ ለወር ሳይሆን በቀን ስራ ሄዳ በረመዳን ላይ በአረብ በትልቅ ሰው የተፈራ ድንግልናዋ ተወስቶ እንደገና ክብሯን አታ። መጨረሻ ላይ ግን በአንድ ጊዜ ግንኙነት ብቻ አሁን የአራት ወር ኡርጉዝ ሆናለች ማለት ነው። ይህ ደግሞ የሆነው በማታውቀው ደላላ በሰው ሰው ሰው ተቀብላ ለእንትን የቀን ስራ ሄዳ ነው ይህ ነገር ያጋጠማት ማለት ነው። እህቶቼ ባካችሁ ተጠንቀቁ። በተለይ ደግሞ በደላላ የምትሄዱ በአሁኑ ሰዓት ላይ ደላሎች ብራቸው እንጂ የእናንተ ህይወት አደጋ ላይ መውደቅ ምንም አያሳስባቸውም። የእናንተ ህይወት አደጋ ላይ መውደቅ ምንም አያሳስባቸውም። በየትኛውም አጋጣሚ ብር ማግኘት ብቻ ነው የሚፈልጉት። በፊት ደላላ ስራ ሲያስገባ ክፍል አላቸው ወይ፣ ለክፍላቸው ቁልፍ አለ ወይ፣ ክፍል ከሌላቸው ግዴታ ለክፍላቸው ቁልፍ መኖር አለበት ይሄን ያክል ጊዜ መተኘት አለባቸው፣ መከበር አለባቸው ብሎ ተከራክረው ነበረ ስራ የሚያስገቡን በፊት የነበሩት ማለት ነው። አሁን ግን በየትኛውም አጋጣሚ ይሁን ወንድ ይሁን ሴት ይሁን ሳያውቁ ሳያረጋግጡ ስራ መጥቷል፣ ተነሱ ሂዱ ነው የሚሉት። ገብቷቸዋል። ከዛ ውጭ ምንም እናንተን የሚመለከታቸው ነገር የለም። እናንተን ስራ ካስገቡ በኋላ ስልካቸውን ዘግተው እናንተ የት ደረሳችሁ የት ገባችሁ ብለው የሚጠይቋችሁ ነገር የለም ማለት ነው። በፊት ግን ደርሳችሁ ወር ሞልቷችሁ ስራ ወደ ቤት እስከምትመለሱ ድረስ በየጊዜ እየደወሉ ስራ እንዴት ነው ብለው ይጠይቁ ነበረ። አሁን ግን እንኳን ራሳቸው አስገብቷችሁ ችግር ላይ ወድቄያለው ብላችሁ ስታናግሯቸው ከአረብ ጎኑ ቆመው እናንተን ጥፋተኛ አድርገው ብትበደሉ እንኳን ታበድላችሁ እንኳን ከጎናችሁ አይቆኑም። ከዛ በኋላ ስልካቸውን ዘግተው ነው የሚጠፍባችሁ ማለት ነው። እባካችሁ በማታውቁት ስራ በማታውቁት ደላላ ተነስታችሁ ስራ እንዳትገቡ። እች ልጅ ያጋጠማትን ልንገራችሁ። የቀን ስራ ነበረ፣ ሄደችው እንደነገርኳችሁ ማለት ነው። የቀን ስራ በረመዳን ላይ ሮመዳን አስር ላይ ረመዳን ሊያልቅ አስር ቀን ሲቀራው ወደ እንትን ደላላ ጋር ደውልና ስራ ፈልግልኝ ትላታለች። ከዛ ደላላ ስራ መቷል ሂጂ ትላታለች። ማነው ደላላ ግን እየሰደደቻት የወንድ ቤት ነው ሴት የለችበትም ማለት ነው። ቤት ውስጥ አንድ ትልቅ ሰውዬ ነው ያለው ልጅ አለው፣ ግን ልጆቹ ከሱ ጋር አይደሉም። እሱ ለብቻው ነው ያለው ማለት ነው እና ሴት አለች ብላ ነበረ የላከቻት። ባለች ዳር ነው ብላ ነበረ የላከቻት። ግን ቤት ውስጥ ስትገባ፣ ከሰው ቤት ውስጥ ስትገባ፣ ግን ወንድ ብቻ ነው ያለው ሴት የለም። ትመጣለች ትንሽ ጠብቂ እያላት መጨረሻ ላይ ግን የሚፈልገው ሁኔታ ላይ ከደረሰ በኋላ ደፍሯት አውጥቶ ነው የጣላት ማለት ነው። ደፍሯት ደግሞ እቺ ልጅ ከዚህ በፊት ይህን ነገር የምታውቀው ነገር የለም። ምን መጠቀም እንዳለባት፣ ምን ማድረግ እንዳለባት የምታውቀው ነገር የለም። ከዛ ለማንም አልተናገረችም። ደንግጣለች። መጨረሻ ላይ ግን ይሄ ዋር ጊዛ የአራት ወር ኦርጉዝ ናት ማለት ነው። ሰው ለስራ መጥቶ ስራ ሰርቼ ህይወቴን ቀይራለሁ፣ የተሻለ ህይወት እኖረኛል፣ ከዛ ሀገር ገብቼ በደስታ እኖራለሁ ብሎ እያሰበ ራሱ ላይ ሌላ መዘዝ ይዞ እየመጣ ነው ያለው ማለት ነው። እና ስራ ስላጣችሁ ብቻ ተነስታችሁ በማታውቁ ስራ አትይዱ። እኔ ከወላሂ ይሄን ቻናል ብዙ ጊዜ እየተጠቀምኩት ያለሁት እህቶቼን የሚያነቃ እና ለእህቶች ትምህርት የሚሆን ነገር ነው ይዤ እየመጣ ዋለሁት። እባካችሁ እህቶቼ እባካችሁ እባካችሁ ስራ ስላጣችሁ ቤት ውስጥ ተቀመጡ፣ ካልሆነ ደግሞ ወደ ሀገር ግቡ እንጂ በማታውቁት ስራ ተነስታችሁ ሄዳችሁ ቤቷችሁን አደጋ ላይ አትጣሉ ማለት ነው። ወላሂ በጣም ነው ያዘንኩት። እች ልጅ መጨረሻዋ ምን እንደሚሆን አላህ ነው የሚያውቀው። አስቡት እንግዲህ አንደኛ ዝሙት፣ በዛ ላይ እንደገና በዝሙት ልጅ መውለድ፣ እንደገና ቤተሰብስ ምን ይላል? እኔ እንጃ ወላሂ። አላህ ይጠብቀን። በአጠቃላይ መፍረድም አይቻልም። በጣም በጣም ሴት ነኝ እኔ፣ ምን ጊዜ ምን እንደሚያጋጥመኝ አላቅም። ሴት ልጅ አለኝ እኔ እሷ ላይ አልፈርድም። ግን በማታቁ ደላላ አትሂዱ። ሰበባ አድርሱ እባካችሁ፣ እህቶቼ፣ ተነስታችሁ በማታቁ ስራ አትሂዱ። እንዲሁም ደግሞ ቤት ውስጥ ወንድ ኑር አይኑር፣ ሳታቁ እርግጠኛ ሳትሆኑ አትሂዱ። ማን ነው ከቻላችሁ በጀማ ስራ መሄድ ነው ያለባችሁ። በጀማ ጀማ ቢሆን ይሻላል። ለምን ጀማውን ስለምታቁት፣ የሆነ ችግር እንኳን ቢያጋጥማችሁ ፈጥኖ የሚደርስላችሁ ሰው ይኖራል እና እባካችሁ ተጠንቀቁ። እኔ ወላ ስንት አመት ሆነኝ መሰላችሁ አሁን ስምንት አመት ሆነኝ እኔ በደላላ ለማየት ከታውቁኝ። ወላይ ብዙቶች ደግሞ ስራ ፈልግልኝ የምትሉኝ አላችሁ ወላ ለአዚም በጀማ ስራ ቢጠይቁኝ መጥቼ ኮሚኒቲ ላይ ጽፍላችኋለሁኝ ስራ ከመጣ ማለት ነው እንዳ እንዲሁም ደግሞ ቪዲዮ ስሰራ እነግራችኋለሁ ማለት ነው። እና በአሁኑ ሰዓት ላይ ግን ምንም ስራ እንትን ስራ የሚጠይቀኝ የለም። በፊት ብዙ ብዙ አረቦች እኔ ጋር ደውለው ስራ ይጠ እንትን ሰራተኛ ይጠይቁኝ ነበር። እዚህ ጀማ ላይ ሁሉ ብዙ ሰው አስገብቻለሁ። በአሁኑ ሰዓት ላይ ግን ሰው በርካሽ ነው የሚፈልጉት አረቦቹ ራሱ ማለት ነው። እኔ ራሱ ስጠይቁኝ በዚህ ያክል ብር ስላቸው፣ አይ እኛ እኮ በዚህ ያክል ብር አግኝተናል። በሺ ሶስት አለ፣ በሺ ሁለት አለ፣ በሺ አራት አለ፣ በሺ አምስት አለ። እንዴት ነው ሺ ስምንት ሺ ሰባት ምትን እያሉ በጣም ነው የሚያላግጡብኝ ማለት ነው። በአሁኑ ሰዓት ላይ በጣም ስራ ጠፍተዋል። የጀማ ስራ ከተገኘ ደግሞ በለምን በሺ ብር አይሆንም፣ ስራ ግቡ። ጀማ የምታቁት ከሆነ ማለት ነው። ግን የማታቁት ስራ ተነስታችሁ በደላላ አትሄዱ። ብዙ ልጆች ህይወታቸው ተበላሽቷል፣ እንዲሁም ደግሞ ህይወታቸው ተመሰቃቅሏል። ላይ ተደፍረው ህይወታቸው ተበላሽቶ አርግዘው ብቻ አላህ ከእንደዚህ አይነት ነገር ይጠብቀኝ፣ በአጠቃላይ ይጠብቃችሁም ይጠብቀንም። እና እህቶቼ ተጠንቀቁ፣ ራሳችሁን ጠብቁ። በማታቁት ስራ ስራ አትግቡ። እንዲሁም ደግሞ ማጋማ እንደምትሄዱ ቤት ውስጥ እንትን አንድ ነገር ልንገራችሁ። ማታቆስ ስራ ከሄዳችሁ ለምሳሌ ደላላ አውቃዋለሁ ወይም ደግሞ በምታቆቱም ደላላ ስትሄዱ ማለት ነው፣ ቤት ውስጥ የቤቱን ቁጥር ያዙ፣ ለምታቆስ ሰው ላኩ። በረጋ ስትደረሱ ለምታቆስ ሰው ሎኬሽናችሁን ላኩ። ማለት የበሩን የእንትን በሩ ላይ ቁጥር አለ፣ ቤቱ ስንት ቁጥር እንደሆነ የሚያሳይ ቁጥር ማለት። ያንን ቁጥር ደግሞ ቀርጻችሁ ለቤተሰቦቻችሁ ላኩ። እንዲሁም ደግሞ ሎኬሽናችሁን ከመግባታችሁ በፊት በኋላ ላይ የሆነ ችግር እንኳን ቢያጋጥማችሁ ሎኬሽናችሁ ካለ ማንም ፖሊስ እንኳን ይዞ ለመምጣት ይመቻል። ገብታችኋል እና በረጋ ስትደርሱ ከመግባታችሁ በፊት ለምታቁት ለቅርብ ለጓደኞቻችሁ ሎኬሽናችሁን ላኩ። የበሩን ቁጥር ላኩ። እንዲሁም ደግሞ ቤት ውስጥ ስትገቡ ቤት ውስጥ ሴት ከሌለ እንዳትቀመጡ ማለት ነው። ሴቶች ከሌሉ አይ ተመን አሁን ውጭ ነው የወጡት አሁን ሱቅ ነው የወጡት ይመጣሉ ሲሏችሁ ራሱ እሺ ብላችሁ እንትን እንዳትቀመጡ፣ ወንድ ብቻ ከሆኑ ማለት ነው እና ጠርጣርጥሩ ማለት ነው እህቶቼ። እና አላህ ይጠብቀን፣ የሚጠብቃችሁም በያልንበት አላህ ይጠብቀን፣ ከእንደዚህ አይነት ፈተናም አላህ ይጠብቀን እላለሁ። ሀባይቢ የዛሬ ቪዲዮ ይህንን ይመስላል። የባካችሁ ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። ለሌሎች መሄቶች ድረስ እና እንዲጠነቅቁ ማን፣ በአሁኑ ሰዓት ላይ ስራ ስለጠፋ ባገኙ ስራ ተነስቶ እንዳይሄዱ አስጠቅቋቸው ማለት ነው። እኛ ስራ አጣም ብለን እየተሰቃየን፣ መጨረሻ ላይ ግን ሌላ መዘዝ ይዞብን እንዳይመጣ እንጠንቀቅላለሁ። ሀባይቢ አላህ የጠብቀን የምጠብቃችሁ ወዳችሁ።